ያደለው ዋሽቶ ያስታርቃል፣ ያላደለው ደግሞ ከፍ ያለን ለመጣል ሲታገል ያድራል። በጣም ያሳዝናል ወገኖቼ፣ የምሬን ነው ምላችሁ። አንዳንድ ጊዜ እነሱ ስራ እየሰሩ መሆኑን እያወቃችሁ እነሱ መቼም እንደማይጣሉ ምን ጊዜም አንድ እንደሆኑ እያወቃችሁ ነገር ግን ላይቭ ተሰብስባለሁ። እግዚአብሔር እኔ አሁን የሀይሜ እህቶች እንደዚህ በጋህድ ምናልባት ብሩኬን ተው ከዚህ ነገር ተመለስ ሊሉ ይችላሉ፣ ወይም ደግሞ ብሩኬን እንደዚህ አታደርግ ሊሉ ይችላሉ። እኔ ግን ሲሰድጉት ግን አላየሁም። እውነት ለመናገር ሲሳደቡ አላየሁም። የሀይሜ እህቶች የሀይሜ እህቶች ማለት ምክንያት እየፈጠራችሁ ሀይሜን ቁጭ ብላችሁ ስትሳደቡ ስም ስትሰጡ በመሀላቸው ክብሪት ለመጫር ስትፏጭሩ፣ ስትለፉ፣ ስትዳክሩ የምታድሩ ሰዎች ግን የምሬን ነው ምላችሁ፣ አለመታደላችሁ ነው። በጣም ነው ማዝ ነው። የምሬን ነው። እኔ እንኳን ቲክቶክ ብዙም አልጠቀምም። ቴሌግራም ግሩፕም ነበረኝ ትቻለሁ፣ እሱንም ብዙም አልጠቀምም። አሁን ግን ያው አለ አይደለ፣ ያው ዩቱበር ለዩቱበር አንዳንዴ እናወራለን በውስጥና፣ የሆነ ሪከርዶች ምናምን ተልኮልኝ ነበርና ግሩፕ ከፍተው ቁጭ ብለው እሷን ሲሳደቡ እሷን ሲያሙ፣ እንዴት እንዴት ታደርጋለች እንዴት እንደዚህ እነሱ እኮ ስራ ምናልባት እኮ ተመካክረውም ሊች እንደው እንደው ልንገራችሁ ብዬ ነው። እግዚአብሔር መቼም እናንተ ቢነገራችሁ ማይሰማችሁ በእርግጥ ግን ልንገራችሁ ብዬ ነው። ሀይሚ ውሃ ብደፋበት ማለት ነው ልትገምቱት ልታስቡ ይገባል። ሀይሚ ውሃ ብትደፋበት እላው ላይ እሱ ላይ እንደተኛ ውሃ ብትደፋበት ተነጋግረው ሊሆን እንደሚችል ልታስቡ ይገባል። የምሬ ነው ምላችሁ። ተነጋግረው ማድረግ ይችላሉ። ይሄን እውነት ነው የምላችሁ። ሙኝ አትሆኑ፣ ጅል አትሆኑ። ቂም እየያዝባችሁ ሰው አይጥላችሁ። የምሬ ነው ልንከራችሁ ብዬ ነው በማቀው መጠን ማለት ነው። ስለ ዩቲዩብ አሰራር ልንገራችሁ ብዬ ነው። እሷን ስትሳደቡ ብሩክ የሚወዳችሁ እንዳይመስላችሁ እየታዘባችሁ ነው። ማርያም ነው ምላችሁ። ግሩፕ ከፍታችሁ፣ ይሄ ቪዲዮ እኮ ለእነሱ ይላካል። በውስጥ ቃላችሁ ለሀይሚ ይላክላታል እኮ ይሄ ሪከርድ ለሀይሚ ይላካል። ለብሩኬ ይላካል። የምሬ ነው። ለምን ትጠላላችሁ? እናንተስ ለምን ትጠመዳላችሁ? ለምን ሰው ይገምታችኋል? እነሱ ስራ እየሰሩ ነው። ስራ ነው እነሱ እየሰሩ ያሉት። አትጃጃሉ። ይልቅ የራሳችሁን ስራ ፍጠሩ። የራሳችሁን ስራ ስሩ ይልቅ የምሬ ነው። የሚጠቅማችሁን ትምህርት ተማሩ። በቀደም ብያለሁ። እንደዚህ ቁጭ ብላችሁ እሷን ስትሰድቡ ስትረግጡ የምታመሹ የሚጠቅማችሁ ነገር ሰላሳ ደቂቃ አርባ ደቂቃ ቀልድ አይደለም። ታይም ኢዝ ጎልድ ይላል ፈረንች በዚህ ምድር ላይ ውድ ነገር ሰዓትና ሰዓት ብቻ ነው። ሰዓትና ጊዜ ነው። ስለዚህ ጊዜያችሁን ይህን ሁሉ ጊዜ እያባከናችሁ ሰው ከምታሙበት፣ ሰው ከምትሳደቡበት እኔ እዚህ ጋ ቁጭ ብዬ ለምሳሌ አሁን እናንተን እየወቀስኩ ነው፣ እናንተን እየተናገርኩ ነው። ግን አነሰ ማደገም ትንሽዬ የሆነ ነገር ይዤ ነው ጅላቱን። እናንተ ግን ዝም ብላችሁ ነው ስትቦጭቁ የምታድሩት። ምድረ ድልፋራ ማለት ነው። የምሬ ነው ምላችሁ ይሄ ለመታደል አለመታደላችሁ ነው እንጂ እኮ እንደው ይህን ያህል ጊዜ የምታጠፉበትን የምታባክኑትን ለሆነ ነገር ብትጠቀሙበት እንዴት በጠቀማችሁ ነበር። ግን እሳ ሰው ማማት ሰው መቦጨቅ ረ ስማ በጣም ነው። ግን ለማንኛውም እናዝነው ማለት ነው። በጣም ማለት አንዳንድ ጊዜ በተለይ ሴት ሆነን ግን ማለት ነው ሴት ልጅ ከፍ ስትል እኛም ሴት ነን አይደለም? ልናበረታታት በርች ልንላታ፣ ይዞች ከፍ ስትል እኛ ልንደግፋት ከስር እንዳትወድቅ ነው እንጂ የሚገባው፣ እንድትወድቅ እንደዋናት አናቷን ማለት እንደው ደግነቱ እንደው እሷ ጥንካሬ እንደው መቼም ምትወድቅ አይደለችም እንጂ ጥንካሬዋ ከብረት የጠነከረ ነው እንጂ እንደዋናት አናቷን እንደዋናት አናቷን እንደዋናት አናቷን አይ ሃይሚጊ ሃይሚኝ እኮ ቁጭ ብላችሁ እናንተ ትታዘባላችሁ። ቁጭ ብላችሁ እኮ እናንተ ማን ለኛ ወዳጅ ነው፣ ማን ለኛ ጠላት ነው። ታስታውሱ ከሆነ የሆነ ጊዜ ላይ ብሩኬ ምናላ እኛ ሳለፍ ነው ብዙ ታዘብን እንጂ ነው ብዙ ምንድን ነው ሚል ጠቅስ ፖስት አርጎ ነበር የሆነ ጊዜ ግዜ ላይና የእውነት በጣም ያሳዘነው የምር እነሱ ቁጭ ብለው እዛ እንደው ምን አይነት ኦዲየንስ ነው ያለን? ምን አይነት ሰው ነው ያለን? እያሉ እየታዘቡ ነው። እናንተ ቁጭ ብላችሁ አንዴ እሷን አንዴ እሱን ትሳደባላችሁ። እኔ እንጃ፣ እኔ በብዛት እኔ ሀይሚ ስትሰደብ ስትረገጥ አያለሁና፣ ግን በዚህ ደግሞ ብሩኬ ከአሁን በፊትም ወጥቶ ተናግሯል። የምሬ ነው። አሁን ብዙ ጊዜ ሀይሚን ለምን አታከብራትም? ሀይሚን አክብራት ምናምን ያው ይሉታል ለሱም ቢሆን ለብሩኬም ቢሆን ማለት ነው አንተ ነህ ማስከበር ያለብህ አንተነህ ግን እሱ እዚህ ጋር ምን ያድርግ ጉዶች አሁን እኮሱ ወጥቶ ተናግሯል እኮ ኦሬዲ ወጥቶ ታው በቃ እኛ የሆነ ነገር ውስጥ ስንገባ ለምን በተለዋዋጭ እኮ ስራ እየሰራን ነው ማለት ነው አይገባችሁም እንጂ ታው በእኛ የሆነ ነገር በገባን ቁጥር ሰው አትሳደቡ እርስ በርሳችሁ አትጣሉ ሀይሚን አትስደቡ ብሩኬን አትስደቡ አለች እሷም እሱም እንባቀረሽ ንግግር ተናገሩ። ግን እንደው ቁጭ ብሎ እንደው መፈትፈት፣ እንደው ቁጭ ብሎ እንደው መሳደብ፣ እንደው መዘቅዘቅ፣ እንደው ውይ አምላክ ሆይ! እኔማ እንደው ደስ የሚለው ነገር ወደ ቲክቶክ አልገባም። እንደው ከስንት አንድ ቀን ብገባ የሆነ ነገር ሳይ ተመልሽ ይወጣለሁ። አለማየት ማለት ነው አንደኛ። ካላያችሁ አትንሰሞኑን እያያችሁ ነው። እኔ ማንንም አልናገርም። ለማንም አልናገ ቪዲዮ ራሱ እኔ ከስንት አንድ ነው እየለቀኩ ያለት። ለምን አንዳንዴ ነገሮች ይሰለቻሉ በቃ ይሰለቻሉ በቃ፣ ዝም ማለት ይሻላል ብላችሁ ዝም ትላላችሁ። ግን ደግሞ አንዳንዴ ደግሞ አያስችልም፣ በቃ በጣም ያናድዳል። ውስጥ እንዲህ ለምን ቆይ፣ እንዲህ የሚለው ነገር ውስጤን ስለሚበላኝ ይመጣለሁ እንጂ እኔ ትቼ ነበር። ከሌ እንዳላች ከሌ ለምን እንዲያልሽ ለህን ሰው መሳደብ ትቼ እርግፍ አድርጌ ትቻለሁ። እግዚአብሔር ይመስገን። ግን ሰው አርፎ ሲቀመጥ ደግሞ በቃ አታስቀምጡም እናንተ የምር እና ፈጣሪ ልቡ ነው ይስጣችሁ፣ ለሁላችሁም ለሁላችንም ልቡ ነው ይስጣል። ሌላ ምንም አይባል፣ ማስተዋሉን ያድለን። የእውነት በጣም ከባድ ጊዜ ነው፣ እያወቁ ስራ እንደሆነ እያወቁ ሰውን ሰበብ ፈልጎ መሳደብ መጣል፣ እንጃ ብቻ በምን አይነት ቃል እንደምገልጻችሁ አላቅም። በእርግጥ ተሳዳቢዎች ያው የእናንተ የውስጣችሁ ማንነት ነው። ሰው ውስጡ ያለውን ነው የሚናገረው የራሱ የመሰለውን ነው የራሱን አቋም ነው ውስጡ ያለውን አቋም ነው የሚናገረውና እግዚአብሔር ይመስገን። እነሱ መቼም ማይለያዩ የሚለያዩ ቢሆን እስካሁን ይለያዩ ነበር። ግን ዛሬም፣ ነገም እነሱ አንድ ናቸው። ትላንትና ውኃ ብደፋበት እሷ ምንም ማለት አይደለም። በእርግጥ ያው አላሳዝነኝ ምናምን አይደለም፣ ብሩኬ በጣም አሳዝኖኛል ትላንትና። ግን ደግሞ እኔ በእነሱ መሀል የምገባው ማን እምፈርደውስ ማነኝ? ኔ ማን ፈራጅ? ማን ሾመኝ? ሾመውኛል ተከራከሩልኝ ብሏል? ብሩኬ ሀይሜ ተከራከሩልኝ ብላለች? አላለችም አላለችም። ግን በቃ ስቀናለም፣ አዝነናለም። ብሩኬ አሳዝኖኛል እውነት ለመናገር ግን ደግሞ የሀይሜ አክት በጣም አስቆኛል። በጣም ግን እንደዛ አይነት ሙድ ግን ሀይሜ እየባደግኙ ደስ ይለኛል። የምር ለመሰላት እንደ በሌላ ልክ በእንደዚህ አይነት ኑ ግን እንደው ለሌት ውሃ በተኛበት ውሃ ልቅቅ እኔ እንጃ። እንደው ምናልባት ውሃ ሙቀሽ ይሆን ግን ያረክሽበት አይምዬ ነው፣ እንደው ቀዝቃዛው በዛ ቀዝቃዜ። ለማንኛውም ይመቻችሁ። ምድር አቀሳሳሪ፣ ምድር አቃጣሪ፣ እነሱ አንድ ናቸው። እሺ